የሶሻል ሚዲያ ዓለም በጣም ብዙ ነገሮች ይዞ የመምጣቱን ያህል በጣም በትልቁ ደግሞ ስድብ የሚባል ባህልን በጣም በከፍተኛ ደረጃም ወደኛ እኛ ህይወት ውስጥ እያስገባ ነው። እንደዛ ነገር አይሰማሽም? በጣም ይህንን መድረክ እፈረው አለው የሚሉ ሰዎች አላጋጣሙ ራሱ አፍ የፈታ ነው በስድብ ነው እንዴ እንድንል የሚያደርግ የስድድብ ጦርነት መድረክ ሜዳ ምስሉ አይታይህም። በደንብ ያልተሳደቡት ሰዎች ና በሥነ ሥርዓት የሚኖሩት ሰዎች እዛ መድረክ ላይ ስላልመጡ ነው። እገሌ በምትባል ተሳዳቢ አሁንስ እንደው ና ላይ ዞረ ነበር የሚባለው አሁን ይሄ ሁሉ ተሰብስቦ ስልክ ላይ መጥቷል። ዛሬ ፕሮግራሜ እከሌን የማጥረግረግ ነው፣ እናጥረግርጋለን። ይህን ፍላጎት ያላችሁ፣ ውስጣችሁ ይሄ ስሜት ያላችሁ፣ ከኔ ጋር የምትስማሙ ኑ። አሁን በመልመድ ብዛት ስድብርቅ ያደለም የሚል ሰው እየተፈጠረ ነው። ብዙ ነገር የሚዘባርቁ ሰዎች ሲመጡ ለሁሉም ነገር አርአያ እናደርጋቸዋለን። እነኛ ሰዎች የአይምሮ ጤና መታወቅ አለባቸው ብሎ የሚጠይቅ ማህበረሰብም ይ ስሰድብሽ መልሰሽ ከሰደብሽ ለእኔ የተመቸ ግራው እንደሆነ ከዛ በኋላ ምን ይሆናል? ስድቡ ይጧጧፋል። ቴክኖሎጂ ራሱ እንደ አሰሳ አድርጎ ቢደርስበት የሚታዘበን ይመስለኛል። ቲክቶክ በራንኳክቶ ኧረ ኢትዮጵያውያን ምን እየሆናችሁ ከተሳድቦ አሳዳብዬ ጠብቀኝ ይባላል። ቴክስትም ስትጽፈው በጣም ረዥም ስድብ የመጽሐፍ ሞራል ካለ በቪዲዮም ስትተነፍሰው እንደዛ ከሆነ በድብቅም ስምህን ሳትጠቅስ አካውንትህን ደብቀ እነኚህ ነገሮች የምትቀባበል ከሆነ በኖርማል ህይወት ውስጥ አናስፈራ